ዜናዎቹ የአዲስ ቻምበር የመጋቢት 10 2017 ዓ ም ዋና ዋና የቢዝነስ ዜናዎችን ይዘን ቀርበናል። ተከታተሉን። አዲስ ቻምበርና የተባበሩት መንግሥታት የአፍሪካ ኢኮኖሚክ ኮሚሽን ዩኤን ኢሲኤ በግሉ ዘርፍ ልማት ዙሪያ በጋራ መሥራት በሚችሉበት ሁኔታ ላይ መከሩ። የአዲስ ቻምበር ፕሬዝደንት ወይዘሮ ዛህራ መሐመድ እና የቦርድ አባላቱ ከተባበሩት መንግሥታት የአፍሪካ ኢኮኖሚክ ኮሚሽን የግዢና የሎጂስቲክስ የሥራ ቡድን ሊቀመንበር ሚስተር አሊ አሳድ እና ሌሎች አመራሮች ጋር ተወያይተዋል። ሚስተር አሊ በውይይታቸው እንደተናገሩት የተባበሩ መንግስታት በሚያወጣቸው የአገልግሎትና የእቃዎች ግዥና ጨረታ የከተማይቱ የንግድ ህብረተሰብ ይበልጥ ተሳታፊ እንዲሆን ከአዲስ ቻምበር ጋር አብረን እንሰራለን ብለዋል። ወይዘሮ ዛሃራ መሐመድ በበኩላቸው አዲስ ቻምበር በኮሚሽኑም ሆነ በሌሎች የተባበሩ መንግስታት ድርጅቶች የሚወጡ የግዢ ፍላጎቶች መላው የንግዱ ህብረተሰብ አቅራቢ የሚሆንበት ሁኔታን እንፈጥራለን ብለዋል። የአፍሪካ ኢኮኖሚክ ኮሚሽን እንደ አውሮፓያኖቹ አቆጣጠር በመጪው ግንቦት 15 2025 በሚያካሄደው የቢዝነስ ኮንፈረንስ ላይ አዲስ ቻምበር ስትራቴጂካዊ አጋር እንዲሆንም ጥሪ ቀርቧል። ሁለቱ ተቋማት በቀጣይ በግሉ ዘርፍ እድገት ላይና መሰል የቢዝነስ ልማት ዙሪያ በጋራ ለመስራት ከስምምነት ላይ ደርሰዋል። በአዲስ አበባ የምሽት የንግድና የትራንስፖርት አገልግሎት ተግባራዊ እንደሚሆን ተገለጸ። የአዲስ አበባ ንግድ ቢሮ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣ ደንብ ቁጥር 185-2017 ተግባራዊ ማድረግ መጀመሩን አስታውቋል። በከተማዋ በስፋት እየተከናወነ የሚገኘው መሠረተ ልማት በኢኮኖሚው ላይ የፈጠረውን መነቃቃት አጠናክሮ ለማስቀጠር የሥራ ባህልን ይበልጥ ለማዳበር የኢኮኖሚ እድገትን ለማፋጠን የከተማዋን ተወዳዳሪነት እውል ለማድረግ ቀን ከሚሰጠው አገልግሎት በተጨማሪ በምሽት የንግድና አገልግሎት መስጫ ተቋማት አገልግሎት የሚሰጡበት ምቹ ሁኔታ መፍጠር አስፈላጊ በሆኑ በመሆኑ ደንቡ መውጣቱ ተገልጿል። ቀደም ብሎ በከተማ አስተዳደሩ ካቢኔ የተላለፈው ውሳኔ ለማስፈጸም ከመጋቢት 10 2017 ዓ ም ጀምሮ ሙሉ በሙሉ ተግባራዊ መደረግ መጀመሩን የቢሮ ኃላፊ ወይዘሮ ሀይባ ሲራጅ አስተዋውቀዋል። ሦስተኛው የአፍሪካ ማዕድን ፎረም በአፍሪካ ኅብረት መቀመጫ አዲስ አበባ መካሄድ ጀመረ። ፎረሙ የሚካሄደው የአፍሪካ የማዕድን ድራይ ስኬቶች ፈተናዎችና እድሎች በሚል መሪ ሐሳብ ነው። የአፍሪካ ኅብረት ልዩ ኤጀንሲ የሆነው የአፍሪካ ማዕድናት ልማት ማዕከል ፎረሙን አዘጋጅቷል። ፎረሙ በማዕድን አስተዳደር እሴት መጨመርና ዘላቂነት ላይ የሚታዩ መዋቅራዊ እክሎችን መፍታትና እድሎችን መጠቀም በሚቻልበት ሁኔታ ላይ እንደሚመክር ከአፍሪካ ኅብረት የተገኘው መረጃ ያመላክታል። በሕገ ወጥ መንገድ ከአፍሪካ ከ80 ቢሊዮን ዶላር በላይ የወጣ ነው ተባለ። የፓን አፍሪካ የፓርላማ ማህበር ሊቀመንበር አኒታ አሞንግ የአፍሪካ አገራት ጠንካራ የሕገ ወጥ ገንዘብ ዝውውር የሚከላከል ጠንካራ አዋጆችን ገቢራዊ ማድረግ አለባቸው ብለዋል። አገራት የአገሪቱ ትልቁ ፈተና የሆነውን የህዝብ ሀብት ምዝበራ አፍሪካን በድህነት እንድትዳክር አድርጓታል። ወይዘሮ አሞንግ በዩጋንዳ ካምፓላ ከተማ በሚካሄደው አምስተኛው የፓን አፍሪካ ፓርላማ ማኅበር ጉባኤ ላይ አፍሪካ በየዓመቱ 88 ቢሊዮን የአሜሪካን ዶላር ገንዘብ በሕገ ወጥ መንገድ ሾልኮ ይወጣል ብለዋል በሌቦች በሙስናና በሌሎች ምስጢራዊ ዘዴዎች የሚወጣው ይህ ገንዘብ በተለይ በገጠር ለሚኖሩ ዜጎች መንገዶች፣ ትምህርት ቤቶች፣ ክሊኒኮች እና የኤሌክትሪክ ኃይል እንዳያገኙ አድርገዋል ብለዋል። አባል አገራቱ ግልጽነትና ተጠያቂነት ያካተቱ ጠንካራና አስተማማኝ የሆኑ አዋጆችን በማውጣት ስር የሰደደውን ሌብነት እንዲከላከሉ ጥሪ ማቅረባቸውን የአፍሪካ ፕሬስ ኤጀንሲ ዘግበዋል። የአሜሪካ የፌዴራል ፍርድ ቤት በዩኤስአይዲ ቢሮ መዘጋት ላይ ክልከላ አካሄደ። ይህ እርምጃ የአሜሪካ የፌዴራል ዳኛ የትራምፕ አስተዳደር ከዚህ በኋላ የዩኤስአይዲ ቢሮዎች እንዳይዘጉ ክልከላን አስተላልፏል። ማክሰኞ ዕለት በተላለፈው የፍርድ ቤት ውሳኔ በኤለን መስክ የሚመራው ዲፓርትመንት ኦፍ ጋቨርንመንት ኤፍሽንሲ የአሜሪካን ሕገ መንግሥት የሚጥስ ሆኖ ስላገኘው ክልከላውን ማስተላለፉ ታውቋል። ቴዎዶር ቹዋንግ የተሰኙት ዳኛ የዩኤስአይዲ የሠራተኞች ክፍያ እንዲለቀቅ እንዲሁም የተቋሙ የኮምፒውተር ሲስተም እንደገና እንዲጀምር ትዕዛዝ አስተላልፏል። ዘገባው የቢቢሲ ነው። ለሰዓቱ የያዝናቸው የመስከረም 10 2017 ዓ ም የአዲስ ቻምበር ዜናዎች እነዚህን ይመስላሉ። መልካም ጊዜ ተመኘን።